ግን በፈጠረች ሰውን በመረበሽ ምን አይነት ደስታ ይሆን የምታገኘው? ሰውን በመረበሽ ደስታ ቢገኝ ቢሆን ሌላ ሌላ ስራ ላይ ሲፈጋኝ እንደሆነ ነበር። የፅንሱን ፆታ ማወቅ የምትፈልጉ ከሆነ ልነግራችሁ እችላለሁ። ማወቅ ትፈልጋላችሁ? ይቅርታ ዶክተር፣ ከባድ ጥያቄ ነው። ለጊዜው ፆታውን ማወቁ ቢቀርብንና፣ አብርሽ እኔ ግን ምንም ሆን ምን ማወቅ እፈልጋለሁ። አይኖቼ በጣም ያ እንዳያዩ ደግሞ ልከለክላቸው አልችል። እናም ያየሁትን አይቻለሁ፣ ግን ባየሁት ነገር ደስተኛ አይደለሁም እያልኩ ነው ያለሁት። ጌራ በጣም እንደምወደ በጣም እንደማከብረ ታውቃለህ። ክፍለ ሀገር ውስጥ ከባል ሀገር ሰፈር እየተሰረቁ ወደ ከተማ እየተወሰዱ የሚሸጡ ልጆች አሉ። ከነሱ አንዱን ወይም አንዷን ገዝተ ለምን ምን ነሽ ነው። ምን እንደነሳ ነበር እንዴት ደነሰን? እኮ እኔ እንደደነስ አውቃለሁ። አብረሽን ስትነሽ እንጂ ስትደነሽ ትዘይለኝ ከላይ የሆነ እንዴት ትዝልል እችላለሁ? አይንን ጨፍና ነበር እንዴ ብቻህን ስትወራጭ ነበረው። ልክ ነሽ ልክ ነሽ ልክ ነሽ። ምን ነው በእናትህ? ምን እንደውም ክለማውቅማ እኔ የምናትም ጸበል ካልወሰደን እያለ አስር ጊዜ የምንጨቀጭቅ ሶሊ አብዳህል እያልሽኝ ነው ምን ስትሆን ነው ማበድክ? የሚታወቅ ጠርቅን ስትጥል፣ ሰው ሁለተኛ አበርክ አበርክ ሲሉት ነው ሰው ሁሉ የሚያብደው? አይደለም ነው ሰው ያየብን አይተው እንጂ እንዲሁ ከመሬት ተነስቶ አበርክ አበርክ አይደል? አንዴ ማለት ነው ጥርግ ማለት ትችላለህ? ሊሽ በሰው ልጅ ሕይወት ውስጥ የማይሆን ነገር የለም። እሱም አይገባኛል። እስኪ አስብሽ የዛኔ የተባሉ ነውን ሰላሳ ሽብር ሰተን ከስራ ካሰናበትነች በኋላ በሁለት ወርሽ ልጅን ብለሽ ከወይዘሮ በዓለም ጋ መጣሽ ጊዜ ወዲያው ነበለገልሽ ወሰንኩት። በኋላ የሆነ ነገር ሸተተኝና መጀመሪያ ወይዘሮ በዓለም መግደል እንዳለብኝ ወሰንኩት። አቤት ያምላክ ስራ ጊዜ ሲገዛልሽ እኮ ነው። ትክክል ነሽ። ወይኔ ወይዘሮ ባለምን አሳቻ ቦታ ለማግኘት ብዙ አደከመኝ ብዬ ብዬ ግን አግኝቻት ለመግደል ያደረኩት ሙከራ ከሸፈብኝ። ይኸውልሽ እንግዲህ መስዬ፣ አሁን አንቺን ባለቤቴ፣ ወይዘሮ ባለም የባዳ ዘመዳችን ሆነች። ዘመድ ብቻ። የእሷንማ አታንሳው፣ የምልሽ ገልጾንልሻል። እኔና እጅ ጣፈንታችን ከጥንት ጀምሮ የተጻፈ ስለሆነ የሁሉ አደጋ እንዳይፈጠር እግዚአብሔር ጠብቆን፣ ይሄው ለዚህ ሙቀት ዳር በቃ አውቃሉ። አላዛር ይኸውልሽ፣ መስዬ ከዚህ በኋላ ፈጣሪ ከጎናችን ይሁን እንጂ ማንም ሴት ያላገኘችውን ደስታ እንደምሰጥሽ ቅንጣት ያህል እንዳትጠራጠሪ። ወይኔ ታድለሽ መስዬ። ሰው እንዲህ አይነቱን ተስፋ ካገኘ እኮ ያለ ምግብ መኖር ይችላል። ጋሼ፣ ምን ብዬ እንደማመሰግንህ አላውቅም ከምንም በላይ የማፈቅራትን ጓደኛዬ ይኸው፣ የምሽት አይንጋልኝ። ከእናቴ ልጅ በላይ የምወዳትን ውዷ ጓደኛዬን እያለመለምክልኝ ነው እንዴ መሱ፣ ምግብ እየተበላ ይለቀሳል እንዴ? በያውቁም የትም እንዳይልሽ ተዋት፣ ምንም አትሆን። እነታ ምንም አልሆነ ወይን እየግን ታውቂያለሽ፣ በጣም በጣም በጣም ትበዥብኛለሽ። እኔ ልብዛብሽ አንቺ ትበዥብኝ የሚያውቀው እግዚአብሔር ብቻ ነው። የትም የማይገኝ ጓደኝነት እንዳለን ግን ሁለታችንም እናውቃለን። ኦ እናንተ እኔንም ብታስረክሱ በሉ፣ በላ በላ አድርጋችሁ አነሳሱ። ተነስተዋል ደህና ነኝ። ወይዘሮ አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በነገራችን ላይ ዛሬ ቀጠሮ የለንም። እንዴት ልትመጪ ይቻልሽ? ካለሽ አገኝሻለሁ ብዬ ያው ከሌለሽም እንዲሁም መለሳለሁ ብዬ እንደዚህማ ብሎ ነገር የለም አስተዋል፣ ወደፊትም ሊኖር አይገባውም። ለዛሬው ግን አንዴ መተሻልና አልመለስሽም። ቢሮ ገብተን እናወራለን። እንሂድ እሺ ማስተዋል፣ ወደዚህ ለመምጣት የተገደድሽበትን ሁኔታ ሁለት ነገር ልትቺያለሽ አይገርምሽ? ምንም የተገደድኩበት ሁኔታ የለም። ድንገት ልስቲ፣ ለምን አንዳፍታ ደርሼ እጄ አይቻት አልመጣም ብዬ ነው የመጣሁት። ማስተዋል፣ ከኔ ጋርማ ማ ድብብቆሽ አያዋጣም። ውብአለሙሽ፣ ከምሬ ነው። መጀመሪያ ካገኘሁሽ ቀን አንስቶ የሆነ ቅልል ያለ ስሜት እየተሰማኝ እንደሆን አውቃለሁ። ዓይንሽን ሽን ከማየት ብቻ የማገኘው የመንፈስ እርጋታ አለ። ያ ስለናፈቀኝ ብቻ ነው የመጣሁት። የሚቻለኝ በሆነና ቀኑን ሙሉ ካጠገቢ ባለየሁሽ። ግን ምን ታረጊዋለሽ፣ ማስተዋል፣ ጉዳዩ አንቺ ብቻ አይደለሽ። ይገባኛል፣ በጣም ይገባኛል። እንደውም ከሚገባኝ በላይ ጊዜ ሰጥተሽኛል። ይልቅ አባትሽ እንዴት ነው? እንዴት ነው ማለት አጠቃላይ ስሜቱ እንዴት ነው? ማለቴ እኔ ካነጋገርኩት በኋላ ያየሽበት ለውጥ አለ? እንደው ትንሽ እንኳን ረገብ ብሏል? ጭራሽ ብሶበታል። ደህና ምን አለብሽ ብለሽ ተቀምጠሽ ቴሌቪዥን ላይ ብቻ ፍጭልኝ። ደህና መሸህ እኮ ነው ያልኩህ። የእግዚአብሔር ሰላምታ መመለስ ይቀድማል ወይስ ሌላ? እንዴት ሳባሽ፣ ምን የሚያገባሽ ነገር አለ? ቀድሞ ነገራችን ስለኔ ምን ደንታ ኑሮሽ ነው እንዴት እንዳመሸው የምጠይቅ። ኧረ እባክህ፣ እንደ እሷ ትበላባ። እልሻለሁ ኧረ እልሻለሁ ሁሉም ነገር እያወቅሽ ስትዘባነኝ፣ ቢ ምን አባችን ልጅ ትፈልጊያለሽ? በፈጠረ አባ እኔን እንደ ልጅ ማየት አቅቶ እንኳን ቢሆን ቢያንስ እንደ ጠላት አትይኝ። ም በአንቺ ቤት አንጀቴ በልታሽ ሞተሻል ታውቂያለሽ። መሄጃ በማጣቴ ነው ነው ዝ ቤት ተመልሼ መመጣ ዓይንሽን ለማየት እንደ መጠየፍ ማ ቢሆን ኖሮ ገና ድሮ ነበር አገር ለቅቄ መጥፋት የነበረብኝ። የዚህን ያህል ጠንተኛል ማለት ነው አባ። ላይ ነ ትወደኛለ ጥያቄው ይህ አይደለም። ከገዛ ነፍስ በላይ እንደምትወደኝ አውቅ ነበር አባ ነበር። አንቺም የምትወጂኝ መስሎኝ ስለነበረ ነው አንድ ነገር ልንገርሽ አንድ ሰው በህይወቱ ችግር ካልገጠመው በስተቀር ወዳጅና ጠላቱን መለየት እንደማይችል አሁን ገና ነው የገባኝ። አሁን ነው የገባኝ። እኔ ደግሞ አሁን የተሰማኝን አንድ ነገር ልንገራ በህይወት አንዲት ደቂቃ እንኳን ከልብ ወደኛ አታውቅም። እንዴት? አዎ፣ ሰው ወዶ የሚያቅሰው እንዲህ እንዳንተ በአንድ ጊዜ መጥላት አይችልም። ይችላል፣ ምክንያት ካለው ብድም ይችላል። ይሄ እንባሽ ያው፣ እዚ አእምሮ ውስጥ ያለውን ነገር ቁስል ያጥባል ብለሽ የምታስቢ ከሆነ ከነ እንባሽ ገደል መግባት ትችያለሽ። ባባል ምሽት ጀምሮ እሱ እኔን ላለማየት እየሸሸ፣ እኔ ደግሞ እሱን ላለማየት እየሸሹ፣ እንዴት ደስ የማይል ሁኔታ ውስጥ መሰለሽ ያለ ነው። አይዞሽ፣ ማስተዋል እኔ ሀብዬ፣ ይሄን ቢሮ ስከፍት ዋነኛው አላማዬ አሁን አንቺ እንዳልሽኝ ያሉ ደስ የማይሉ ስሜቶች የሚፈጠሩበት ምንጭ ከስሩ ለማድረግ ያቅሜን ያህል ለመስራት ነው። አምላክ ይርዳሽ እንጂ ይሄ ከሰው አቅም በላይ ይመስለኛል። እንዳይመስልሽ ማስተዋል የሰው ልጅ ከልቡ ከተጋ ማድረግ የሚሳነው ነገር የለም። እኔ የምልሽ ወይዘሮ ባለ ወይዘሮ የሚለውን መጠሪያ ከተጠቀምኩ በደንብ የቀረብኩሽ ያህል አይሰማኝም ብለሽ ነበር? አዎ፣ ደግሞ ከምሬ ነው። ስለዚህ ይቅርታ ከዚህ በኋላ አልጠቀመ እና፣ ምን ነበር ልትነግሪኝ የነበረው? ወይ አሁንማ ረሳሁት። እንግዲህ ግዴለም ስታስታውሹ ትነግሪኛለሽ። አሎ፣ አሌክስ ሰላም። ኖ፣ ታሚ እንዴ! አንተ ግን ችሎታ አለህ አይደለም እንዴ! የት ሆነ ነው በዚህ ሰዓት ምደውልልኝ ባክ። የተከሳሽ ምስክሮች ሳይመጡ ቀሩና ለሌላ ጊዜ ተቀጠረ። አንተ ሴት ነህ። እኔ ወደዛ ወደ ነገርከኝ ሰፈር እየሄድኩ ነው። ሰሞኑን ጊዜ አጥቻ አልሄድኩም ነበረ። አልገባኝም፣ የት ማለት ነው? የት ትለኛለህ እንዴ! የሐሰት ምስክሮች አሉ ወደ አልከኝ ሰፈር ነው። ኦ፣ በልበል። እኔም አንድ አሪፍ አዲስ የተከፈተ ሀሳቤን ላሳይ ነበረ ግድ የለም ሌላ ጊዜ ታሳየኛለህ። እሺ ታሜ፣ እንደ ሁኔታ ወደ ማታ ደውል ይሆናል። ለጊዜው ቻው፣ ደህና ዋል። እሺ። አንድ ብሩሽ፣ የወለቀ የመጥረጊያ እንጨት እኩል አራት ቦታ መቁረጥ ከፈለግሽ ስንት ቦታ ትከፍያለሽ? አራት እኩል ቦታ መጀመሪያ መሀል ላይ ቆርጠዋለሁ። ከዛ አንደኛውን ቁራጭ እንደገና መሀል ላይ ቆርጠዋለሁ። ከዛ ሁለተኛውን ቁራጭ እንደገና መሀል ላይ ስቆርጠው አራት እኩል ቦታ ከፈልኩት ማለት ነው። ስለዚህ የሚቆርጠው ሶስት ቦታ ነው። በትክክል። ተመልሰው። በደንብ እየበራ ያለ ሻማ አጠገብሽ አለ እንበል። በውሃ የተሞላ ፊኛ ሻማው አናት ላይ ብታንጠለጥው ምን ይሆናል? ፊኛ? እስቲ የተለየ ፊኛ ነው ወይስ ማንኛውም አይነት? ማንኛውም አይነት። ይህ ልጅ ሆነን እየነፋን እንጫወትበት የነበረው ማለት ነው? እሱማ ከሆነ ፊኛ ይቀልጣል፣ ውሃ ይፈሳል፣ ሻማውም ይጠፋል። በትክክል አልተመለሰም እንዴ። ምንም የሚፈጠር ነገር የለም። እንድ ነው የሌለው የሻማው እሳት ፊኛውን አያቀልጠውም። ትኝ ባሎነ አያቀልጠውም። ለምን መሰለሽ ፊኛውን ለማቅለጥ ከመቶ ዲግሪ ሴንቲግሬድ በላይ ሙቀት ይፈልጋል። በውስጡ ውሃ እስካለ ድረስ ደግሞ ያን ያህል ሙቀት ላይ ሊደርስ አይችልም። ስለዚህ አይቀልጥም። ኧረ ፊኛማ ላይቀልጥ አይችልም። ውሃ ኖራ ኖሮ መጀመሪያ እኮ እሳት የሚያገኘው ፊኛውን ነው። አውቃለሁ። ለማመን ይቸግራል፣ ግን ሁለታችሁን በየቤታችሁ መሞከርና ማረጋገጥ ትችላላችሁ። እኔ እንዲህ አይነት ነገር ሲገጥመኝ አንቺ የመጀመሪ ሳቡ ያለ ምንም ማስጠንቀቂያ ድንገት ተነስተሽ ስራ ለቀናትኛለች። እኔም እኮ ድንገት ሆኖብኝ ነው። ባለቤቴ አዲስ ቢዝነስ ለመጀመር ፕሮሰስ መጨረሱንና የግድ እኔ እርዳታ እንደሚያስፈልገው ነገር እሺ፣ ምን ላድርግ አይደለማ። ሳባ አንቺ እኮ መምህርት ነሽ። ተማሪዎችን መሀል አመት ላይ ድንገት ጥለሻቸው ለመሄድ ስነ ምግባር ውስጥ ሊነሽ ነው ነው። ባለቤቴ ምን ያህል እንደሞገትኩት ብታውቂ ይህን ጥያቄ አጠይቅኝም ነበረ። ይቅርታ ሳባ፣ እኔ የኃላፊነት የመለናገር ያለው ግን በቃ አንዳንዴ እንደዚህ ይሆናል። ሰዎች የማንፈልጋቸው ነገር ለማድረግ የሚያስገድዱን ሁኔታዎች ይፈጠራሉ። ምን ታደርጊዋለሽ? ቆይ ቆይ ሳቢ፣ እስኪ ቢያንሳን ነገር ላንሳልሽ። ና ቁርጥ የለወቅ ምንም አይነት ነገር ብታነሺልኝ በዚህ ሰዓት የሚያመጣው ለውጥ ያለ አይመስለኝም። ሌላ ሌላ አንታየውና፣ እስኪ ስለ ቤዛ ለማሰብ ሞክሪ። ስለ ቤዚህ ምን ላስብ? ከምንም በላይ ታፈቅረት የነበረችውና አሁን ከዛም አልፎ ልጅሽ ለመሆን የበቃች ይቺ ልጅሽ ትምህርት ቤታችንን ወክላ ውድድር ውስጥ ለመግባት በዝግጅት ላይ መሆኗን ታውቂያለሽ። ኦፍኮርስ አውቃለሁ። ታዲያ በዚህ ወሳኝ ጊዜ ስራሽ ለመልቀቅ ማሰብ ምን ማለት ነው? በቤዛዊት የተወዳዳሪነት መንፈስ ላይስ አሉታዊ ተጽዕኖ የሚፈጥር አይመስልሽም? አላሹሽም፣ በዚህ መልኩ እንኳን አላየሁትም ነበረ። ልታዩ ይገባ ነበረ። ሳቢ፣ አሁንም እኔ ልልሽ የሚፈልገው አንደኛ ተማሪዎችሽን ቢያንስ የዓመት አስጨርሻቸው ሁለተኛ ለቤዚም ቢሆን ቢያንስ እስከ ውድድሯ ፍጻሜ ቆይላት ከአንድ ኪሎ ጥጥና ከአንድ ኪሎ ይዛ ገብረትት ይበልጣል ምን አንቲ እንቲ የሚጠንዛ ጥያቄ ይጠይቅኛለሽ ይጠንዛም አይጠንዛም መልሽ የምሽል ማለት ነው እሺ ሁለቱም እኩል ናቸው ታዲያ እንደሷ አትይም የጠነዛ ጠነዛ ምን አመጣው ልክ ነሽ ለአንቲ እንደዛ ማለት አልነበረብኝ እሺ ሌላ ጥያቄ ሻይ በፔርሙስ የምናስቀምጠው እንዳይቀዘቅዝ ነው አይደል? አንድም ፔርሙስ ሻይ ሞልተን ፔርሙስን ፍሪጅ ውስጥ ብንከተው ና እዛው ቢቆይ ሻዩ ምን ይሆናል? ይቀዘቅዛል። ፍሪጅ መሆኑ ቀረ እንዴ? ፔርሙስስ ፔርሙስ መሆኑ ቀረ እንዴ? እና አይቀዘቅዝም። ለምን መሰለሽ? ፔርሙሱ የሻዩን ሙቀት እንደማያስወጣ ሁሉ የፍሪጁን ቅዝቃዜ አያስገባውም። ስለዚህ አይቀዘቅዝም። ቸር ጥያቄ ነት። እሺ፣ ሌላ ጥያቄ። ምን ይመጣል? እንዴት ሆነ? ይሁን በመስኮት እኮ ያያችሁ ነበር። ደህና ተያይዛችሁት የለ እንዴ? አዎ። አንቺስ እንዴት ነሽ? ቢያንስ እስከ አመቱ መጨረሻ እንድቆይ ያሳመነችኝ። ስለዚህ እናንተ ዝምነሻ? አዎ የኔ ወንድም ምን ልርዳህ? ይኸውልህ ታናሽ ወንድሜ እዚህ አዲስ አበባ የኮሌጅ ተማሪ፣ እሱን ፍለጋ ከክፍለ ሀገር በመጣም ላገኘው አልቻሉ። በየኮሌጁ ስንከራተት ስንት ጊዜ መሰለህ። የትኛው ኮሌጅ እንደሚማር አያውቁም ማለት ነው? እሱን ሳላጣራ መምጣቴ ነው ትልቁ ጥፋት። እንደዛ ከሆነማ በጣም ይቸገራል፣ ላያገኙትም ይችላሉ። ምንድን ነው የሚሻለኝ? እባክህ፣ ለማንኛውም የዚህ ግቢ ተማሪ መሆን አለመሆኑ ላጣይቅለው ትችላለህ? ማነው ስሙ? ወንደሰን ወንደሰማ? ወንደሰን ሞገሴ ይባላል። ረጅም መልከ መልካ የቀይዳማ ነው። የስንተኛ መተማሪ ነው? ዘንድሮ ነው የሚመረቀው። ወንድም፣ እስቲ ገብቼ ላጠራለሁ። እሺ፣ ካገኘሁት እራሱን እልከዋለሁ፣ ካጣሁት ራሴ መጥቼ ነግሮታል። እሺ፣ እሺ፣ ወንድም፣ እግዜር ስጥ ከስምህ ጀምሮ ግራ ያጋባኝ ነገር አለ ባባ። ምን ግራ የሚያጋባ ነገር አለው ጋሼ? ሁሉም ግልጽና ግልጽ እኮ ነው። እኔ የምልህ ይሄ እናንተ የምትሰሩ ስራ መቼ ነው የተጀመረው? እኔ እኮ ገና በቀደም መስማቴ። ማለት ከየት ነው የሰሙት? አሁን የገባሁበትን ችግር የሚያውቅልኝ የቅርብ ወዳጄ ነው። አይነገርኝ። ይሄ ስራ ከተጀመረ ብዙ ቆየ የሚባል አይደለም። ገና አስር ዓመት አልሞላውም ልሎ ትችላለህ። ይገርማል ልክ እንደ እኔ ያለ አግባብ ለተጠቃ ምስኪን ሁነኛም መፍትሄ ነው እኮ የፈጠራችሁት። እንዴ ጋሼ ስንቱን መስሎት ከጭቃ ውስጥ ያወጣ ነው። ግን ምን ስትሉ አሰባችሁት በፈጣሪ? እንዴ እየተቸገረ ምን የማይፈጥረው ነገር አለ? ሱስ እውነት ነው። እንደ ጀመርን ሰሞንማ ምስክሮቹን ማሰልጠን የለን ምን የለን፣ እንዲሁ ጉዳዩን ብቻ ነግረን እየለቀቅናችሁ ስንቱ ሰዎች መስሎት የሐሰት ምስክር ተብለው እየታሰሩብን የነበረው አሁን ግን በአስተማማኝ ሁኔታ ነው ስራው እየተሰራው ያለው በለኛ። አሁንማ ከአንድ አንድ ሎት አለው መስቀለኛ ጥያቄ አቅላቢ ሲያመሳቅለው ቢሆን ምስክሮቹ የሚሰጡት ቃል እርስ በርሱ እንዲጋጭ ማድረግ አይችልም። ጎሽ የኔ አንበሳ፣ አንተ እንኳ እንዲህ እፎይ እንድል አርገኝ እንጂ እኔማ ወገን የለውም ተብዬ ጉድጓዴ እየተማሰልኝ ያለው ሰው ነው። አራይዞት ጋሼ። ቆይ እንጂ ባባው ያንተ ሚና አሁን እንደነገርከኝ እንደ ጉዳዩ ቅለትና ክብደት ይመጥናሉ ያልካቸውን ሰዎች ማሰልጠን ብቻ ነው አዎ ጋሽ በማንኛውም መደዴ ሰዎች ሊሰራ የማይችል ትልቁ ስራም ይሄ ነው እንጂ አንተ ራስ ምስክር ሆነ የምትቀርብባቸው ጊዜያት የሉ በጭራሽ በጣም ጥሩ ታዲያ መቼ እንገናኝና ጉዳዩን በዝርዝር ልንገር በተመቾት ጊዜ መገናኘት እንችላለን ለማንኛውም በዚህ ስልክ ቁጥር ይደውልልኝ። ጥሩ አመሰግናለሁ። አንተ ብቻ ከዚህ ጉድ አውጣኝ እንጂ ከምጠይቀኝ ክፍያ ውጪ እንዴት አድርጌ እንደሚሸልምህ የማውቀው ነው። ምንም ጣጣ የለው፣ ሁሉንም ነገር ለእኔ ተውልኝ ጋሽ። በል ወዳጅ፣ በዚች ሻይ ጠጣባት። እኔ ትንሽ ጉዳይ ስላለ ይልሂድ። ሎው አልባባ አሁንማ ቁጥር አንድ ደንበኛ የሆንክ በፈገግታ አይደለም እየደነስኩ እስኪ አስተናገድ። ፈገግታሽ ያምራል ማለት ለምን በፈገግታ አስተናገድሽ ማለት ነው። እንዲህ ታይሆን ፈገግታይም በሌላ እንዳትወስድብኝ ልልህ ፈልጌ ነው። በሌላ እንዳትወስድብኝ ማለት ይሄው ሂሳብህ። በተረፈ ደንበኝነትህ እንደማይለየኝ ተስፋ አድርጋለሁ። አንቺ ግን ባለፈው የጠየኩሽን ጥያቄ በጥሬ የመመለስ ያቃተሽ ለምንድን ነው? የቱን ጥያቄ ባላሉሽ? ውይሽ ጠይቂሽ ነው። እሰየኔ ፈጣጣ። ከፈጠጡ ማይቀር እንዲህ ነው ሀይ፣ እንዴት ነሽ ፊሽስ? ፊሽ ባክሽ፣ ገና ሳይመንቱን ስላልጨረሰ እዛው ግቢ ነው። አረ ባይገርምሽ ሁለት ሶስት ቀን ዝራል አል ስትሉኝ፣ እዛው ኮሌጃችሁ ልመጣ ምን ቀረኝ ብለሽ ነው? ምን በቃ፣ የሲሚስተር ግማሽ ላይ እኮ እንደዚህ ነው ሁሌ። በሰላም እስከሆነ ይመቻችሁ። ባይገርምሽ ምን የመሰለ ቡና ላይ ነው የደረሽው። ነጊ ቤኔ ማል ዊ ምስሩዬ እኔ እንኳን ድክም ብሎኛል። ገብቼ ዝርር ብሎ ነው የሚሻለው። ይሻላል። ባይሆን ማታ ግን ከነቀው እንጫወታለን። እንደሱም ካልሽሽ፣ ምን የመሰለ ቡና ፍልቼ ነው የምቀሰቀስሽ። እሺ የታባሽ ቻዩ እንግዲህ።